እየሱስ ጌታ እግዚአብሔር አቤልን ተመለከተ። ያው ዝርዝር ውስጥ እዚህ ውስጥ ከገባን አሁን ላስተምር ያለውትን ሀሳብ ስተዋነው ግን፣ አጭር ነገር እንሄዳለን ወደ ቃይ ያልተመለከተ መስዋዕቱ ትክክል ስላልሆነ ነው። እንክርዳት ስለሆነ አይደለም። እንክርዳት ስላቀርባ አይደለም። ጥሩ ስንዴ ስላላቀርበ አይደለም ትክክለኛ መስዋዕት አይደለም። ለእግዚአብሔር የሚቀርበው መስዋዕት፣ ሰዎች የሚሰዉት መስዋዕት ትክክለኛ የሆነ መስዋዕት ሲሆን እግዚአብሔር ይቀበላል። ለምሳሌ መቅረብ ያለበት ጠቦት ነው፣ መስዋዕት ነው እያቀረበ፣ ምናልባት ቃየን በጋት ሆኖ ብያ ልላቸው ገበሬ ስለሆነ አለ። ክብር ለኢየሱስ። ግን ከዛኛው እግዚአብሔር ይህንን ተመለከተ። እዚህኛው ዝርዝር ውስጥ በደንብ ከገባው ሌላ ማብራሪያዎችን እየጠቀስኩ ስለሚሄድ፣ እዚህ እንመለስ። እግዚአብሔር ግን የአቤልን መስዋዕት ሲመለከት ቃየል ተናደደ ይላል። ምን አለ ተናደደ፣ ውስጡ በቃ በንዴት ተሞላ። ምንድን ነው የንዴቱ ምንጭ? ቃላችሁ፣ እንዴት እግዚአብሔር እሱ ይመለከተዋል። ከእግዚአብሔር ጋር ፉክክር ነው። እግዚአብሔር እንዴት አቤልን ያየዋል ወደ አቤል ተመልክቶ እንዴት እኔን አያየኝም እንዴት የሚል ንዴቱ ውስጥ ገባል ወዲያ የንዴቱ ምልክት በጻፍነ ፊቱ ጠቆ ል ይህ ማነው ቅናት ፊትን ያጠቁራል ቅናት ጨጓራን ይበጣጥሳል ንዴት ጨጓራ ነው የሚመጣው የንዴት ብዙ የንዴት ምንጮች ቅናቶች ናቸው። ብዙ የጨጓራ በሽተኞች ምንጩ ንዴታቸው ነው። ንዴቱ ከየት መጣ ካላችሁ ቅናቱ። ኢየሱስ ጌታ ምግብ የላከው ጨጓራ ጥቂት ነው ማለት ነው። ኢየሱስ ያ ምንነው ዝም አላቸው። ብዙ ጨጓራ በሽተኛ አለ። ሌዚ ቸርች ኢየሱስ ያድናል። ብዙ የጨጓራ በሽተኞች የንዴት ነው ሱ መኪና ይገዛል ብሎ ይናደዳል። እንዴት እሱ ያገለግላል ብሎ ይናደዳል። እንዴት እሷ ታገባለች ብሎ ይናደዳል። እንዴት ወንድ ሊ ትወዳለች ብሎ እንዴ ምን ያናድዳል? ብርሰር እግዚአብሔር በሰጣት ምን አቃጠለው? አንዳንድ ሰው ዝም ብሎ ከመሬት ተነሱ ነው በቃ። ሚቀ እንዴት ሱ ተጋብታለች ብሎ ይቃጠላል።

እንዲህ እያልክ ስትሄድ ነው ሊያየክ የሚፈልግ አይን ጠፍቶ ነው የምታየው። ውበት ጠፍቶብኝ። ቅናት ያለባቸው ሰዎች ናቸው ራቁታችሁን ስትሄዱ አብዳችሁ ስትሄዱ ማየት ነው የሚፈልጉ። እንትኑ እኮ መንፈስ እኮ ነው፣ ቅድም ነገርኳችሁ። የአጋንንት ነው፣ ይሄንኛው ቅናት የአጋንንት ነው። አጋንንት በባህሪው ሰይጣን የማንንም መቅናትና መበርታት አይፈልግም። ለዚህ እኮ ነው ኤደን ገነት መጣና አዳምና ሄዋን በሰላም ከሚኖሩበት ተንኮል አቀበላቸውና አባረራቸው፣ እንዲወጡ አስደረጋቸው፣ ተንኮል ሰጧቸው። ለምን ተረጋግተው ከእግዚአብሔር ጋር መቆየታቸው ደስ አላለው? ምክንያቱም እሱ ከእግዚአብሔር ህብረት፣ ምን ስላለ፣ ስለተቆረጠ። የእግዚአብሔር ህብረት ውስጥ ነበር እኮ ሰይጣን፣ እግዚአብሔርን በዘማሪ የሚያገለግል ተቋረጠ። እኔ ተቋርጬ እንዴት እነሱ ይቀጥላሉ? ስለዚህ እነሱንም አቋርጣለሁ። ሲመጥ መቼም በሌላ አቅጣጫ መምጣት ባይችል በእባብ በኩል መጥቶ አገኛቸው። ክብር ለኢየሱስ ይሁን።